ተመልካቾቼ በመላው አለም ላይ ለምትገኙ ውድ የዜድ ሾው ሰዎች በያላችሁበት የአለም ዳርቻ ሰላማችሁ ይብዛ ላይክ ሸር ሰብስክራይብ በማድረግ ለሁሉም ይድረስ ማለት ነው እንግዲህ እንደምትሰሙ ከመግቢያው ላይ አቶ አቤላ አቶ አቤላ ሄርሜላ በጣም ጥሩ ሊናት ሄርሜላ በጣም ምንጣፍ ናት ሄርሜላ ስነ ስርዓት አላት ስለዚህ ከአብርሽ ጋር ትኑር ለምትለው ማለት ነው ለምትለው እኔ መርስ እሰጥሃለሁ አንተ አንተ ባለትዳር ሆነክ ከሌላ ጋር ዝመት ብትባል ትዘምታለህ? ለምን ታስመስላለህ አቤላ? ለምን ታስመስላለህ? ለምን ሁለት አፍ ትናገራለህ? ያልተማረ የተማረ የምትለው ሲጀመር የቡታጅራ ልጆች እንደተማረ ብታስቡ ኖሮ ቢሆን ኦዲየንስ የሚላችሁ ነገር ትሰሙ ነበር ማለት ነው ትሰሙ ነበረ። እኛ ሄርሜላ ለአንተ ከረሜላ ሆነችልህ፣ ምንጣፍ ሆነችልህ፣ እኛ ምን አገባን? ዝሙት ነገር ባለትዳር ላይ ለምን ትሰራለች እንጂ ያል ነው። እኛ ሄርሜላ ቆንጆ ስላልሆነች የሚያገባን ታሪክ የለም። ሲቀጥል ማለት ነው፣ ሲቀጥል አንተ ከሩታ ጋር አብረህ በልተህ ጠጥተህ ልናስታርቅ ነበረ የምትለው የት ነው የምታስታርቁት? እያመጣችሁ አልጋ ላይ እያስቀመጣችሁ ነው እንዴ? ወንድ ልጅ እየገፋፋችሁ፣ ያ ለእናንተ ማስታረቅ ነው። እኔ ማስታረቅ ብዬ አላምንም። የብዙዎቹ ጥያቄ ዜድዬ፣ እኔ የሚገርመኝ የምር ከተጣሉ ለምን እንደዚህ ደረጃ መድረስ አስፈለጋቸው? ሁሌ ጭቅጭቅ። ከዛም አልፎ ሄርሜላ ለምን ከህይወታቸው አትወጣም? አብርሃምም ዝም አላት። ይከጅላታል። በጤና ነው ብለሽ ታስቢያለሽ? ብቻ ብላለች። አዎ በጤና ነውም አይደለም አብርሃም በጤና ነው አይደለም ምን ከእሷ ጋር አደዋወላችሁ? ሲጀመር ሄርሜላ የሩታን ቁጥር እንዴት አወቀችው? እየተደዋወላችሁ ለምን ትገናኛላችሁ? በቃ ተለያያችሁ አይደለ? በቃ መለየት፣ መለየት እኮ መልካም ነገር እኮ ነው። መለየት እኮ እረፍት እኮ ነው። ግን እናንተ ኦዲንስን እንኳን አታከብሩም። ለኦዲንስ ክብር እየሰጣችሁ አይደለም። ትናንትና ጌም ጫወታ አለን ብለው እኮ አልመጡም። ኦኬ፣ አትንጡ። እኛ ለራሳችሁ ነው፣ ብትመጡም ባትመጡም ግን እዚህ ጋር አቤ ላይ የምትናገረው ንግግር በጣም ትክክል አይደለም። አንደኛ ኮሜንትን ለመውቀስ ኮሜንት ምን ያደርጋችሁ? ኮሜንት ለእናንተ የእናንተን ቻናል ላይክ፣ ሸር የእናንተን ውሸት አምቆ በኖረ ነው ኦዲንስን የምትወሱት። ልንገር አንተንም ተናገርን አብርሽንም ተናገርን። በምታጠፉት ጥፋት ነው። ለምንድን ነው ሩታ አብራ በልታችሁ አብራ ጠጥታችሁ እንደዚህ አይነት ቪዲዮ የምትሰሩት? ለምንድ ነው የእኛ ጥያቄ ነው። አዎ ሄርሜላ በጣም ዘልዛላ ናት። የምትለብሰው ልብስ እንኳን የማታስተካክል ናት። እኛ እንነግርሃለን። ወደርክም ጠላሃም ማለት ነው። ሲጀመር እንዴ በትዳር ላይ ትዳር አለ እንዴ? እ እኔ በትዳር ላይ ትዳር አለ እንዴ? አንድ ሰው ይፈላለጋሉ ይጋቡ፣ ምናምን ለምትለው አለ የለም። እኔ በዛ ነው የማስበው። አንተ እንዴት እንደምታስብ ባላቅ። ሄርሜላ ደግሞ እኔ የልክል እኳ ነበር እምነግራት የፈለገችውን ነገር ትናገረኛለች አለች፣ የፈለገችውን ነገር ትናገረኛለች አለች። አንቺ የፈለግሽውን ነገር ባብርሽም አወሻት በምንም አወሻት ሩታን የመንካት መብት የለሽም። ለምን ብት አንቺ ዘልዛላ በትዳር ላይ ዝሙትን የሰራሽ ሲጀመር እኮ አንቺ አፍረሽ ቤትሽ መቀመጥ ነበረብሽ። ጭራሽ ሮታን የፈለግኳትን መናገር እችል ነበር፣ ግን ለአንተ ብዬ አንገቴን እየደፋው ነው። አረባክሽ ስለተንዘላዘልሽ ሆቴል ስለተገኘሽ እኔ እኔ አንቺን ቢያረገኝ በአደባባይ ወጥቼ እንደዚህ እራቁቴን እየጨፈርኩኝ አልመጣም። ለምን በያ? አንደኛ ቤተሰብ፣ ሁለተኛ ፈጣሪ እንፈራለሁ። አይሽ አንቺ ግን ምንም የማታስብ ጭቃ ነሽ። ሲጀመር ሩታንም ለመንካትም ለመተቸትም ትፈልጋለሽ። እንደ እውነታው ሩታን ያስደፈራት አብርሃም ነው። አብርሃም አብርሃም ለሚስቱ ክብር ቢኖረው ከአስሯ ሴት ጋር ተለጣጥፎ አይመጣም ነበረ። ከሄርሜላ ጋር ምንም አይነት ጉዳይ ከሌለ አብርሃም ማለት ነው ለምን ትመጣለህ ለምን ትመጣለህ እና እና ቤላ እነ ብሩኬ ምናምን እኮ እነሱ እንደፈለጉ ቢናገሩ ዋናው ባልተብየው ሚስቱን አላስከበራትም ሚስቱን ለሚስቱ ትልቅ ቦታ እየሰጥ አደለም እንዴ እንደዚህ ተንገፍጣ ሩታ እሜዳ ላይ ምጥዋ ቢመጣስ አምቡላንስ ደረሱልኝ ልትል ነው አንተ ይሄንን እንኳን አብርሃም እኔ እውነት ህፃን ነህ እንዳልልህ ህፃን አደለህም እኔ እንደ ትልቅ ሰው ታስባለህ፣ እንዳለህ አታስብም። እኔ በምን አይነት ምክንያት አብርሃምን እንደምንመክረው አናቅም። ስንመክረው አብርሃምን ጥላቻ ትላላችሁ። እኛ ጥላቻ አይደለም ይሄ፣ የሚወደው ህዝብ፣ ይሄ የሚያከብረው ህዝብ ምን አይነት ቪዲዮ ነው የሚሰራው ብሎ ግድ ኦዲየንስን ጥሉ እያለ ነው። ስድስት ወር ሙሉ አብርሃም ተው አብርሃም፣ እንደዚህ ነው አብርሃም፣ ትዳርህ እንደዚህ ሆነ እሺ እኛስ ምን እናድርግ? እኛም እኮ ዩቲዩበሮች ነን። እንደ ማንኛውም ሰው ሀሳብ፣ አስተያየት እንሰጣለን። ለምንድን ነው እነዚህን ዝሙተኞች የምታመጧቸው? ለምን ህዝቡ በቃ ወላሄ ከምላችሁ በላይ በቃ በ በጣም እየተጠሉ ነው እንዴ በቃ ወደ ራስ ተመለስ አሁን እኮ ወደ ቤተ ክርስቲያን ገብተህ ለሚስት ጾለት ማረጊያ ሚስቴ በሰላም ወልደሽ ልጃችንን የምናይበት ያድርገን ፈጣሪ እስከዛሬ ለሰራ ነው ነገር ሁሉ ይቅር በለን ከፈጣሪ ጋር መነጋገር ነው ያለባቸው እነሱ ግን እያደረጉ ያሉት ነገር ምንድን ነው በቃ ሄርሜላ እንደዚህ አለች አቤላ ብሩኬ እንደዚህ አለ ለማንም እንዴ በጣም ብዙ የሚሰራ እኮ ቪዲዮ አለ በጣም የሚሰራ ብዙ ቪዲዮዎች አሉ። እኔ ያንን ለምን ማድረግ ለምን አንደርስታንድ አይምሯችሁ ውስጥ ማድረግ እንዳቃታችሁ እኔ ራሱ ጥያቄ እየፈጠረብኝ ነው፣ ቤተሰብ። ስለዚህ እኛ የምንናገረው ባየነው ቪዲዮ ልክ ነው። አቤላም እየመጣ ኦዲንስን የመናገር መብት የለም። እናንተ በምትሰሩት ነገር ጓደኛችሁ ነበረች ሩታ፣ አብራችሁ ስትበሉ ስትጠጡ ነበረ። ለምን ነብሰ ጡር ናት ሩታ? ለምን በትዳር ላይ ዝሙት እንዲሰራ አብርሃም ታደረጉታላችሁ? ለምን አትመክሩትም? እኔ የወዳጅነት የምክር ዛሬም እነግርሃለሁ አቤል፣ አንተ በጣም ምርጥ ዶች ስለሆንክ ሌሎቹን አላቅ። ይሄ ማነው ብሩኬል ምናምን የሚባልሽ በፍጹም የምጠላው ልጅ ምክንያቱም አስተሳሰቡ ራሱ ልክ እንደ ቂጡ ነው። ልክ እንደ ቂጡ በቃ ለመፈመስ ነው የሚያደርገው እንጂ እውነት ሩታና አብርሃምን ጠቅሞ አይደለም። ስለዚህ እኔ ከህይወታችሁ ብታስወጧቸው እነዚህ ልጆች መልካም ነው ብዬ አስባለሁ። ቤተሰብ ከተስማማችሁ፣ ላይክ፣ ሸር፣ ሰብስክራይብ ባይ።